ቶች፣ እናቶች እህቶች፣ ወንድሞች፣ ወጣት የሰንበት ትምህርት ቤት መዘምራን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን እስከ ሰዓት አደረሳችሁ። አሜን። ምስጋና የባሪው የሆነ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላክ ዛሬም እስከ ዘላለሙ የተመሰገነ ይሆን። የዕለቱን እሺ፣ እግዚአብሔርን እልል ብላችሁ አመስግኑት። የዕለቱን ትምህርት የሚያስተምሩን መምህራችን ከመካከላችን አሉ። እኔ ለጥቂት ለመቆያ ያህል በአንድ ጉዳይ አንስተን እንነጋገራለን። ይህን ጉዳይ ማንሳት የተፈለገው ለምንድን ነው? የቤተ ክርስቲያን ሥርዓቷ መልካም ምግባራቷ አሉ፣ ግን ከእነዚያ ውጭ እንደሚጸደቅ የሚያስቡ አሉ። እነሱ ዝም ብለው ክርስቲያን በመባል በስመ ክርስቲያን ብቻ ከቤተ ክርስቲያኑ ውጭ የሆኑ በቤተ ክርስቲያኗ አስተምሮ በቤተ ክርስቲያኗ ቀኖና የማይሄዱ አሉ። እነዚያ የለየላቸው ናቸው። ግን ቤተ ክርስቲያን ሆነው በቤተ ክርስትና ውስጥ እየተመላለሱ እኒህ ኒ ነገር አያስፈልጉም ይላሉ። ለምሳሌ ጾም ተምረ የተማማርንም አለ። ከዚህ ቀደም የተማማራችሁ ቢደገም አይጎዳም። ለምሳሌ ጾም ብዙ አያስፈልግም። ዋናው ነገር ክፉ አለመስራት ነው፣ በወንድም ላይ ክፉ አለማድረግ ነው። ዋናው ነገር ቤተ ክርስቲያን መሳለም ነው እንጂ ባይ ጾም ምን ችግር አለው ይላል። ጾም የለች ክርስትና ሊበራል የሆነ ለምንም ነገር የማይጨነቅ ማለት ነው። ቀኖና መግባት በንስሐ አባት መሳለም ዝቅሮ የቤተ ክርስቲያኑን እምነቱን መቀባት፣ እኒህ እኒህ አይነት ነገሮች በቃ ለሱ ምንም አይደሉም። ክርስቲያን ነው እና እንደዚህ አይነት ክርስቲያኖች የበዙ ስለሆነ የቤተ ክርስቲያን ህጓ ቀኖኗ ማክበር አለበት። አንድ ክርስቲያን ያን ካላደረገ ክርስቲያን መሆኑ አተያያቂና አነጋጋሪ ነው የሚሆነው፣ ክርስቲያን አይደለም ማለት ነው። እና የምንነጋገርበት ጉዳይ ምንድነው? ጾም ነው ጾም ነው እምንነጋገርበት። ጾም እንግዲህ አባቶቻችን በፍታነገስ ባንቀጽ አስራ አምስት ላይ እንዳስቀመጡልን ጾምሳ ተከሎተ ቢሲ እመብል ይላሉ። ጾም ማለት ሰው ከመብል መከልከል መታቀብ፣ መጠበቅ ማለት ነው። ጾም ማለት ምን ማለት ነው? መከልከል ማለት ነው ብለው 318ቱ ሊቃውንት በፍታ ነገሥት አስቀምጠውልናል። እንግዲህ ስለ ጾም ስናነሳ ጾም ዋና ሕግ ነው። የምግባራት ሁሉ መጀመሪያ ነው። የምግባራት ሁሉ የመልካም ስራ ሁሉ መጀመሪያ ነው። በጣም ይገርማቸዋል። ለመጀመሪያ ለሰው ልጅ የተሰጠው የመጀመሪያው ሕግ ሰው ተፈጥሮ እግዚአብሔርን እንዲያመልክ፣ እግዚአብሔር ደግሞ ሰዎችን እንዲጠብቃቸው በመሃል ላይ መታወቂያ የሆነላቸውና መጀመሪያ ጊዜ የተሰጣቸው ህግ በገነት ሳሉ ጾም ነው ጾም ነው። ይህን የምንረዳው በኦሪት ዘፍጥረት ምዕራፍ ሁለት ከቁጥር 17 ላይ እናገኘዋለን። ኃይለ ቃሉን አዳምን ፈጥሮ እግዚአብሔር በገነት አስቀመጠው። በገነት ካስቀመጠው በኋላ ስራ አሰርቶለታል። ምንድን ነው ያለው? ዋዘዘው እግዚአብሔር ወይቤሎ ለአዳም፣ እግዚአብሔር አዳምን እንዲህ ብሎ አዘዘው። እምኵሉ ዕፅ ዘሀሎ ውስተ ገነት ብላ፣ በገነት ያለውን እጽዋት ሁሉ ብላ አለው። ሁሉንም ያገኘውን በገነት ያለውን ፍራፍሬ ሁሉ። እጽዋት ብቻ አይደሉም እንስሳት አሉ። የተለያዩ እንስሳት አልለጠጣን አርደ ብላን እያሉ ይመጡ ነበረ። አዳምም እየመረቀ የሰዳቸው ነበረ። ሌሎችም አሉ። ውሃዎች አሉ የሚፈሱ የማር ውሃ አለ፣ የወተት ውሃ አለ፣ የወይን ውሃ አለ፣ የዘይት ውሃ አለ። የተለያዩ የዕፅዋት ፍሬዎች አሉ። እነዚያን ሁሉ ብላ ነው እግዚአብሔር። በገነት ያለውን ነገር ሁሉ ብላ። ወባሕቱ እምዕፀ ዘያሪ እኩየ ወሰናዬ ይትብላ። ነገር ግን እኔ አምላክ መሆኔ አንተ ደግሞ የኔ ታዛዥ የኔ ባሪያ መሆነ የሚታወጥበት አንድ እፅዋት አለች። ክፉና በጎኑ የምታሳይ እጽዋት ጸበለሳለች። ይቺን ግን አትብላ። አያችሁት? ለመጀመሪያ ጊዜ እግዚአብሔር አዳምን ልጁ አገልጋዩ እንደሆነ አዳምን ደግሞ እግዚአብሔር አምላኩ እንደሆነ ለመጀመሪያ ጊዜ የተሰጠው ሕግ ጾም ነው። ከዚያ አትብላ። ጾም ማለት ምን ነው? ምንድነው? ያለው መከልከል ነው አይደለም? ከዚያሽ ከዛ በለስ ነው። ለዚህም ሊቃውንተ ቤተክርስቲያን ምስክርነት የሰጡ አሉ። ማሪ ማሪሳቅ የሚባል የቤተክርስቲያናችን ሊቅ በመጽሐፈ መነኮሳት አንቀጽ አራት ከምዕራፍ ስድስት ላይ እንዲህ ብሎ ገልጾታል። ይህንን ቃል ሲያንጸባርቀው ዛቲ ትእዛዝ ተወሪት ውስተ ተባይን እንትካት ላኪ ወለ ተጸጉኖ ስለ ጾም ሲናገር ይመጣና ይች ጾም ይላል። እኛ ልንጠብቃት እሷ ደግሞ እኛን ልትጠብቀን ጥንት በባህሪያችን ታዘዛለች ይላል። የእኛ ባህሪ የማን ባህሪ ነው? የአዳም ባህሪ። ስለዚህ ጥንት ለአዳም የተሰጠች ግናት ይላል እንዲህ ይልና ስለ ውድቀታችን ይናገራል። እዚያው ላይ ወስየ ወርቀ ጥንተ ታሪኮትነ እኛም ወደዚህ ዓለም የወደቅንና ያጋንንት መጠቅጠቂያ የሆን ነው፣ ይህንን ጾም ባለመጠበቃችን ነው ይላል። ይህንን ጾም ባለመጠበቃችን ነው። የሰው ልጅ የመጀመሪያ ውድቀቱ የተሰጠችው ሕግ ጾም ነበረች። ጾምን ባለመጠበቁ ወደዚህ ዓለም መጣ ገነትን ያህል ቦታ እግዚአብሔርን ያህል ቦታ ጌታ አጥቶ በዚህ ዓለም ተቅበዘበዘ ልጆቹ የሚጋደሉ ሆኑ የአንድ የሔዋን ልጆች አቤልና ቃየል የተጋደሉት ሞት ወደዚህ ዓለም የመጣ ጾምን ባለመጠበቅ ነው ጾም ገናናና የመጀመሪያ ህግ መሆኑ በዚህ እንረዳለን ሁለተኛ ሰው ከበደለ በኋላ ወደዚህ ዓለም ከመጣ በኋላ አንዱ አንዱን አሳልፎ እየሰጠው ብዙ ዘመን ከቆይ በኋላ የሰው ልጆች ተስፋ እንዳይቆርጡ እንድናለን ክርስቶስ ይሞትልናል ወደዚህ ዓለም መጥቶ ያድንናል የሚለው ተስፋ ከእነሱ ላይ እንዳይጠፋና የመጨረሻ እንዳይጠፉ አንድ ህግ ሰራላቸው። መቆያ ህግ ሕገ ኦሪት ናት። ሕገ ኦሪት ማለት በብሉይ ኪዳን ለሙሴ የተሰጠችው ህግ ናት። ይችልክ ሕግ ሰራላቸው። ይችን ሕግ ሊቃውንትስ ሲናገሩ ምን ይሏታል? አንድ እናት ለልጇ የምታደርገው ከትምህርት ቤት ከሥራ ከስራ ቦታ ውሎ ሲመጣ፣ ዋናው ወጥ ዋናው ምሳው ሳይደርስ ያገኘዋል። ልጁ የዚያን ጊዜ ስለሚርበው ልጅ ይችን ቀምሰ ቆይ ብላ ጥሬ ነገር ወይ ዳቦ ነገር ሰጥታ ትቆየዋለች። የሰው ልጆችን ከገነት ከወጡ በኋላ ያጋንን መጫወቻ ሆነን እንኖራለን የሚል ሐሳብና ቀቢጽ ተስፋ ስላለባቸው ለመቆያ ያል ህገ ወሪ ትንሰራላቸው በጣም ይገርማቸዋል። ህግ ወሪ ስትሰራ በጾም ላይ ተሰራች። በወሪ ዘዳግም ምራፍ ዘጠኝ ከቁጥር ዘጠኝ ላይ እንዲላ ወይ መረኒ ውስተደብር ወአመረኒ ውስተደብር፣ እግዚአብሔር ወደ ደብረ አመለከተኝ፣ ከመንሳ ጽላተ ሁለት ጽላቶችን ሊቀበል ወደዚያ አመለከተኝ። ዘተካሄደ ለእግዚአብሔር እግዚአብሔር ቃል ኪዳን የገባበት ይሄንን ህግ ብትጠብቁ ትጠበቃላችሁ፣ ይህንን ህግ ባትጠብቁ መከራ ይመጣባችኋል ብሎ ቃል ኪዳን የገባበት ህግ ነበረ። እሱን ለመቀበል ወደ ተራራው ወጣው ይላል ሙሴ ወደ ተራራው ወጣና ምንድነው የሆነው? ወይ ወነበርኩ አርባ መዐልተ ወአርባ ሌሊት ይላል አርባ መዐልትና አርባ ሌሊት በተራራው ተቀመጠ ይለና ወኢበላይኩ እግለ ወይ ሰተይኩ ማየ ይላል እህል አልበላው፣ ውሃ አልጠጣውም። አያችሁ ሰዎች ተስፋ እንዳይቆርጡ መጽናኛ እንትሆናቸው የተሰጠችው ሕግ መጀመሪያ ጾም ጾምን ጾመው ነው የተቀበሏት። መጀመሪያ በገነት ሳሉ የመጀመሪያዋ የመጀመሪያው ሕግ ለአዳም ተሰጠችው። ሁለተኛዋ ደግሞ ጾም የመቆያ የሆነችው ሕግ ስትሰራ ጾመው ነው የተቀበሏት። እንግዲህ ይህንን ሕግ ነው አያስፈልግም የሚሉ ሰዎች ይህ ሆነ። በሕገ ኦሪት ክርስቶስን ተስፋ እያደረጉ ክርስቶስ ወደዚህ ዓለም ይመጣል እያሉ ሲጠባበቁ ኖሩ ሰዎች። ከዚያም በነቢያት በእግዚአብሔር የታሰበውን በነቢያት ያናገረውን እግዚአብሔር ሊፈጽም ወደዚህ ዓለም መጣ። ወደዚህ ዓለም መጥቶ ለእናቱ እያታዘዘ የእኛን ሥጋ ለብሶ በዚህ ዓለም ተመላለሰ። ከዚህ በኋላ ተጠመቀ። ከተጠመቀ በኋላ ማቴዎስ ወንጌል ምዕራፍ 4 ላይ ታገኙታላችሁ። ወምዝ ወሰዶ መንፈስ ገዳመ ነው የሚለው መንፈስ አነሳስቶ፣ መንፈስ ማለት የጌታ ፈቃድ ነው፣ የስላሴ አንድ ፈቃድ ነው። ያለች ፈቃዱ አነሳስቶ ወደ ገዳም ወሰደው ይልና እንደሚፈተን ይናገርና ወጾመ አርባ መዓልተ ወአርባ ሌሊተ ይላል። በዚያ አርባ መዓልት አርባ ሌሊት በገዳመ ቆሮንቶስ ክርስቶስ ጾመ። አስተውሉ። ለመጀመሪያ ጊዜ ለአዳም የተሰጠችው ሕግ ምንድን ነው? ጾም። ለመጀመሪያ መቆያ ሕግ ሲሰራላቸው ያደረጉት ሥራ ምንድን ነው? ጾም። ክርስቶስ ወደዚህ ዓለም መጥቶ ለመጀመሪያ ጊዜ ያደረገው የፈጸመው ሕግ ጾም። ታዲያ ጾም አያስፈልግም የሚሉ ሰዎች ለምንድን ነው ጌታችን ኢየሱስ ክርስቶስ ሀያ ሁለቱን ስነ ፍጥረት ፈጥሮ የሚመግብ ጌታ ሲሆን ወንድረ ዝርበ ተራበ ተባለ። ሀያ ሁለቱ ፍጥረት ስነ ፍጥረት የሚባሉት የምናያቸው የማናያቸው በጣም ብዙ ናቸው። ብዙውን አንድ ብዙውን አንድ አድርገው ቆጥሮ ነው እንጂ ስነ ፍጥረት የአሳ ዝርያ ብቻ ራሱ ከአንድ ሚሊዮን በላይ እንደሆነ ይነገራል። ያን ሁሉ የሚመግብ እግዚአብሔር ግን ጾመ ተራበ ታዲያ እግዚአብሔር ጾመ ከተባለ ለምንድን ነው እኛም አንጾመው ይህንንም ማር ይስሐቅ እንዲህ ብሎ ይገልጽናል እንግዲህ ከላይ እንደነገርኳችሁ በጾም ባለመጾማችን ጾም ባለመጾማችን ምክንያት በአጋንንት እጅ እንደወደቅን ሲናገር ይመጣና ማር ይስሐቅ ቅድሞ ላይ ወመድንኒ ወቱ ስርት አማስተራየር በዚ አለም በውስተ ዮርዳኖስ ወጠነ በዚህ ይላል ክርስቶስን በዚህ ዓለም በመጣ ጊዜ ስራውን የስራውን መጀመሪያ ጾም አደረገ። እርሱንም የሚከተሉ ሰዎች የክርስቶስን ህግ የሚጠብቁ ሰዎች ጾምን ተግባራዊ ያደረጉ ጾሙ ይላል። እንዲህ ይልና ዝቅ ብሎ እንዲህ ይላል፣ ወመሰ ሠራየ ሕግ። እንግዲህ ሕግን ህገ ወንጀልን የሚሰራ ህገ ወሪትም በሙሴ አድሮ የሰራ ህገ ወንጀል ራሱ የሰራ ክርስቶስ ናሁ ጾመ ክርስቶስ ጾመ ይላል። መኑ እንከ መኑ እንከ ምን ዘጃ በድሮ አቂበ ህግ ዘጃ ዘጃ ፈቅር አለ ጾመ ክርስቶስ ከጾመ ሰው ህግን የሰራ ክርስቶስ ከጾመ፣ ህግን ፈጽማለሁ የክርስቶስን ህግ እፈጽማለሁ የሚል ሰው ለምን አይጾምም ይላል ጾም እንግዲህ እንደነገርኳችሁ ክርስቶስ መጀመሪያ በዚህ ዓለም ስራውን ሲሰራ ታምራቱን ሳያደርግ ሌሎችንም ስራዎች ሳይሰራ መጀመሪያ የጾመው ሕግ ነው። እንደዚህ ነው ማለት ነው። እንዲህ አድርጎ እንግዲህ አብራርቶ ይነግርናል። እንግዲህ ጾም ማሪሳቅ የሚባለው እንደዚሁ በጣም አብራርቶ ምን አይነት ጥቅም እንዳላት ይናገራል። እስመ ጾም ጾም ለሁሉ ምግባር ትሩፍ ይላል። ጾም የትሩፋትን ስራ ሁሉ ይስማማዋል። አንድ መልካም ስራ ስናደርግ የግድ መጾም አለብን። ስንመጸውት፣ ስናስቀድስ፣ የሆነ ነገር ስናደርግ የስራዎች ሁሉ መጀመሪያ የምናደርገው ጾምን ነው። ወጥንት ለሁሉ ገር የሥራ ሁሉ መጀመሪያ ናት። ወአክሊለሆሙ ለጽሙዳን የጽሙዳን ክብራቸው ናት ይላል በዚህ ዓለም አግብተው አስራት በኩራት እያወጡ ጽሙዳን ሆኖ የሚኖሩ አሉ። በገዳም የሚኖሩ አሉ። ለእነዚህ ሁሉ አክሊላቸው ክብራቸው ምንድናት? ጾምናት። እንዲህ እያለ ይነግረናል። ወስኖሙ ለድንግልና ወለቅድስና የንጽህና የድንግልና ጌጣቸው ናት። ወጥንታ ለፍኖት መስያዊት ለወንጀል ሥራ ወንጀል የሚያዝዘውን እግ ለመስራት መጀመሪያዋ ናት። እማ ለጸሮት የጸሮትናት እንድንጸልይ የምታደርገን ጾም ናት። ወደ ቃዳን የእንባ መጀመሪያ ናት። እንባ ቀላል ኃይል የለውም። እስራኤላውያን በምድረ ግብፅ ያን ሁሉ መከራ ከተቀበሉ በኋላ የመጀመሪያ ወንድ ወንዱ ልጅ እየታነቀ ወደ ባህር በሚጣልበት ዘመን የአንድ ሴት እንባ ነው የ215 ዘመን የእስራኤላውያን ልቅሶ ተሸክሞ ሄዶ ሰባት ሰማያት ሰንጥቆ ቅድመ እግዚአብሔር ያደረሰ የአንዲት ራሄል የምትባል እንባ ነው። እንባ ቀላል አይደለም። እምትችሉ ስለ ሀገራችን ብታለቅሱ መልካም ነው እናቶች፣ አባቶች እና የዚህች የእንባ መጀመሪያዋ እንባን የሚያስገኝልህ ምንድን ነው አለ? ጾም ነው አለ። እንዲህ አድርጎ ይነግረናል። በጣም ብዙ ነገር አለ። ጊዜ ስለሚያጥረን እልፍ እልፍ እያልኩ እነግራቸዋለሁ። ሌላው ጾም እንግዲህ አስራት ነው። እዚያው በፍትሐ ነገሥት አንቀጽ አስራ አምስት ያልኳችሁ ላይ ስለ ጾም ሲናገር አስራተ ዕለት ነው በከመ ንዋይ ነው የሚለው። በከመ ምጽዋት አስራተ ንዋይ ውእቱ ምጽዋት መመጦት። የገንዘብ አስራት እንደሆነ ሁሉ ጾም ለጾምም ምንድን ነው አለ የዕለት አስራት ነው። የቄሳርን ለቄሳር ትሰጣላችሁ አይደለም? አትሰጡም እንዴ? የውሃ ትከፍላላችሁ የመብራት ትከፍላላችሁ። የቤታችሁ ይዞታ ትከፍላላችሁ። ሌሎችን በንግድ በተለያዩ ነገር ያሉትን ነገር ሁሉ ለቄሳር ትከፍላላችሁ። የእግዚአብሔርን ለእግዚአብሔር ትከፍላላችሁ። አንድ ለእግዚአብሔር የምንከፍልበት ከዕለት አስራት የምናወጣበት ከደሞታችን የምናወጣዋለን። ከጊዜያችን ከጉልበታችን ከዕለታት ለእግዚአብሔር አስራት የምናወጣበት ነው ብለው ሊቃውንት አስቀምጠውልናል። ሌላው ሊቃውን ሌላው ጾም ያምልኮ መንገድ ነው። ጾም የማይጾም ሰው እግዚአብሔር ነው ያመልከውም። በነገራችን ላይ እንዲያብለው ነው። መጽሐፍ ቅዱስም እንዲያ ነው የሚነግረን። ሊቃውንቱም እንዲያብለው ነው ያስቀመጡት። ምናልባት በደዌ ምክንያት ወይ ደግሞ እድሜው ለአቅመ ጾም ለመጾም ያልደረሰ ካልሆነ በስተቀር መጾም እየቻለ ሰባቱን አጾማት የማይጾም ሰው እግዚአብሔር ነው ያመልከውም። እንዲህ አብሮ አስቀምጦ ልናል። እዚያው በፍታ ነገር ከመያምልኮ ለእግዚአብሔር በኩልንታው ይላል። እግዚአብሔርን በሁሉም እንዲያመልቀው ሰው ሁለት አይነት ባህሪ አለው። እንስሳዊ ባህሪ አለ፣ መላካዊ ባህሪ አለው። እንስሳዊ ባህሪ እንደ እንስሳት ይሞታል፣ እንደ እንስሳት ይራባል፣ እንደ እንስሳት አፈር ይሆናል በዚህ ምድር ላይ። መላካዊ ጸባዊ ደግሞ እንደ መላክ ያስባል እንደ መልአክ እግዚአብሔርን ያመልካል። እንደ መልአክ ላይ ረቂቁን የእግዚአብሔር ቃል ያመሰግናል። አንድ ሰው ቢጾም ስጋውን ብቻ ነው የሚጎዳው። ከምግብ ተከለከለ እንስሳዊ ጠባዩ ብቻ ይጎዳ። እየጾመ መጸለያ አለበት። እየጸለየ ደግሞ ባይጾም በስጋው እግዚአብሔር ነው ያመልከው። ምክንያቱም ረቂቁን የእግዚአብሔርን ቃል የምትጸልይና ረቂቁን የእግዚአብሔርን ቃል የምታመሰግን ነፍስ ረቂቋ ናት። ስለዚህ ነፍሳችንም ስጋችንም እግዚአብሔር እንዲያመልከው ምን ማድረግ አለብን? መጾም አለብን። መጾም አለብን። ስለዚህ ጾም እግዚአብሔርን የምናመልክበት ነው። የማይ ጾም ሰው እግዚአብሔር አያመልከውም ማለት ነው። በተቀንብ እንግዲህ በጣም ብዙ ማለት ይቻል ነበር ስለ ጾም፣ እጥር ላድግላቸውና ማለት ጊዜ ስለሚያጥር ብዙ መራግብራት ስላሉ፣ እንግዲህ ጾም ከብዙ ጥቅሞቹ አንዱ አጋንንትን የምናወጣበት ነው። አጋንንትን የምናረቅበት በጾም ነው። ይህንን መጽሐፍ ቅዱሳዊ ምስክርነቱን ማየት እንችላለን። አጋንንት የሚወጡት በጾም ነው። ማቴዎስ 17 ላይ አንድ ታሪክ አለ። አንድ ሰው ልጁ ይታመምበታል፣ በጽኑ ደዌ ይያዛል። ልጁን አንድ ጊዜ ከባህር ይጥለዋል፣ የያዘው ጋኔ አንድ ጊዜ ከሳት ይጥለዋል፣ አንድ ጊዜ ከገደል ይጥለዋል። እንዲያ የሆነ በጣም ብዙ መከራ ሲደርስበት ወደ ሐዋርያት አመጣው። ሐዋርያት ልጁ እንደዚህ ሆነ ብቻችሁ ፈውሱልኝ አላቸው። ሐዋርያት እንዲያ ሲላቸው ሐዋርያት ያንን ድውይ መፈወስ አጭር፣ ይህን ሰይጣን ማውጣት አልቻሉም። የዛን ጊዜ ወደ ክርስቶስ ወሰደው። ልጄ እንደዚህ ሆኖብኛል፣ ወደ ደቀ መዝሙራ፣ መዛሙርት ወደ ሐዋርያት ባመጣው ሲፈውሱት አልቻሉም። መባክ ፈውስ ብሎ ወደ ክርስቶስ ሲያመጣው ክርስቶስ ሐዋርያትን ገሠጻቸው። ከገሠጻቸው በኋላ ተሰብስበው ይጠይቁታል። ክርስቶስ ለምንድን ነው እኛ ይህንን ዳንኤል ማውጣት ያልተቻለን ለምንድን ነው ብለው ሐዋርያት ክርስቶስን ጠየቁት። ከዚያ መጀመሪያ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ከዚህ ተራራ ተነስተ ሌላ ቦታ ፊት ብትሉት ይሆንላችኋል። የመጀመሪያው እምነት ስለሌላችሁ ነው ብሎ እምነት እንደሚያስፈልግ ይናገራል። እታች ላይ ዝቅ ብሎ ወዝንቱ ዘመድ ኢይወፅእ ዘእንበለ በጾም ወበጸሎት ይህ እንደ ዘመን የሆነ ጋኔል የሚወጣ በጾምና በጸሎት ብቻ ነው። መስቀል በመስቀል ተዳሰን ጸበል ተጠምቀን እምነት ተቀብተን አልወጣ ያለ ጋንኤል የሚወጣ በጾምና በጸሎት ነው። የማይጾምና የማይጸልይ ሰው ጋንኤል ማውጣት አይችልም። ጋንኤልም እንዳደረበት ይነገራል፣ ሊቃውንቱ ይናገራሉ። አሁን ጾምን የሚያቃልሉ በጾም የሚሳለቁ ሰዎች በኢየሱስም ጋኔ ነው ታይላሉ። እንዴት አድርገው ነው ጋኔ ሳይጾሙ? ሐዋርያት እኮ ስላልጾሙ ነው። በማቴዎስ ወንጌል ምዕራፍ 9 ላይ ስታዩት እንዲህ ይላል የዮሐንስ ደቀ መዛሙርት ወደ ክርስቶስ መጡና፣ ለምንድን ነው ደቀ መዛሙርት የማይጾሙ እኛ ብዙ ጾማለን ብለው ጠየቁት። የዛን ጊዜ አምጣን አለው መራዊ እይብሎ ደቂቁ ጻዊም ወላ ሆ አምጣና መራዊ ሙሽራው ሳለ ሚዜዎቹ አይጾሙም እኔ ሙሽራው ክርስቶስ እያለው ደቀ መዛሙርቴ አይጾሙም ነገር ግን እኔ ከየርቁ በኋላ እነሱ ይጾማሉ አያችት ክርስቶስ እያለ ሐዋርያት አይጾሙም ነበር ስለማይጾም ነው ያጋኔ እናወጣላችሁ ያለ ጾም አያስፈልግም የሚሉ ሰዎች ጋኔ እናወጣለን ሲሉ አትመኗቸው እንዴት አድርገው ያወጡታል ሳይጾሙ ሐዋርያት ያላወጡትን እንዴት አድርገው እነሱ ያወጡታል በየትኛው መንገድ በምን አልፈው? በግብረ ሐዋርያት ላይ አንድ ታሪክ አለ። ደቂቃ አስቄዋ የሚባሉ ሰባት ልጆች ነበሩ። እና እነሱ እነ ቅዱስ ጳውሎስ በልብሳቸው ጫፍ እነ ቅዱስ ጴጥሮስ በጥላቸው ሰይጣንን ሲያወጡ ሲፈውሱ አየና፣ በኢየሱስ ክርስቶስም ስም ተነስ እያሉ ሲፈውሱ አይተው እነሱም ያለ ማድረግ ሞከሩ። ሂደው ጋኔል የያዘበትን ሰው በኢየሱስ ክርስቶስም ተፈወሳሉ። ጋኔኑ ራሱ መለሰላቸው። በኢየሱስ ዘዲ አምን ወደ ጳውሎስ ዘዲ አምሮ ምን ትኑ አንተ እንከ በኢየሱስ አምናለሁ፣ ጳውሎስንም አውቃለሁ። አንተ ምንድን ነህ አለ። እንደዚህ ያላቸው ጋኔኑ ነው። ሰይጣን አፋውቶ ለነዚያ ሰዎች እንዲህ አላቸው። ለምን አይጾምም ነበር? በወንጌል አያምኑም ነበር? በሐዋርያት ሥራ አይሄዱም ነበረ? የበዛ የዛን ጊዜ ሐዋርያት ያወጡ ነበር በግብረ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ። እነዚህ ሰዎች ግን ዝም ብለው በቃል ብቻ ጋኔን እናወጣለን ሲሉ በኢየሱስን የማምናለው አለ። ሰይጣን ምን ያድርጉት? መጨረሻ ላይ ወሃየ ይላል። በእነሱ ላይ ተበረታታባቸውና አናታቸውን ገመሳቸው ይላል። ስለዚህ ጾም የማይጾም ሰው ጋኔን ያደረበት ነው። አሁንም እደግመዋለሁ ምናልባት እድሜያቸው መቆም መጾም ያልደረሱ በደውየ ምክንያት ካልሆነ በስተቀር መጾም እየቻለ እድሜው ለጾም ደርሶ የማይጾም ሰው ጋኔን አለበት። ሰባቱን አጾማት እንዲያ ነው መጽሐፍ ቅዱስ የሚያስቀምጥልን። እንግዲህ ቤተክርስቲያን የሰራቸውን ለሰው ደስ ሲበል ተብሎ የሚታወ ነገር የለም። ቤተክርስቲያን የሰራቸውን እውነት ታስተምራለች ምን ጊዜም ቅዱስ ዮሐንስ አፈወርቅ ሰዎች ቢቀበሩትም ባይቀበሩትም አስተምር ይላል። ውሃ ሰው ቢጠጣውም ባይጠጣውም ይፈሳል። ቤተ ክርስቲያንም ትክክለኛውን አስተምሮት ትናገራለች። የመፈፀም ያለመፈፀም የህዝቡ ነው። ስለዚህ ጋኔን ለማራቅ መጾም አለብን። እና በጣም ብዙ ምክንያቶች አሉ። እንዴት ነው የሚሉት ደግሞ አንዳንዶች ክርስቶስ ጹሙ ያለበትን አምጡ ይላሉ። በማቴዎስ ስድስት ላይ እንዲህ ይላል ስትጾሙ እንደ ግብዞች አትሆኑ ይላል። ምን አለ? ስትጾሙ እንደ ግብዞች አትሆኑ፣ እንደዚህ አለ። ለምንድን ነው አትጾሙ ማለት ነው? ልጆች ስትጾሙ እጃቸውን ታጠቡ ማለት አንድ እናት እንዲህ ብላ ለልጆቿ ስትናግራቸው አትመገቡ ማለት ነው? ስትጾሙ ለማለት ለምን አስፈለገ? ቅድም የነገርኳችሁ በማቴዎስ ዘጠኝ ላይ ያለውን ሙሽራው እያለ አይጾሙም፣ ሙሽራው ከሄደ በኋላ ግን ይጾማሉ ብሎ ለሐዋርያት ነግሯል። በጣም ብዙ ማስረጃዎች ስለአሉ ስለዚህ ጊዜ ስለሚያጥረን እዚህ ላይ እንቋጨዋለን። ስለዚህ ጾም